በመንግስት ዩኒቨርሲቲዎች የተቀሰቀሰው የተማሪዎች ተቃውሞ አራተኛ ቀኑን ይዟል። በአራተኛ ቀን ውሎው የተማሪዎች ንቅናቄ አድማሱን አስፍቶ ጎንደር ገብቷል። በደባርቅ ዩኒቨርሲቲ ተማሪዎች ያነሱት ተቃውሞ ለማፈን የተኩስ ሩምታ የከፈተው አገዛዙ ሶስት ተማሪዎችን ማቁሰሉ ታውቋል። ራሳቸውን መከላከል የማይችሉ ተማሪዎች በጥይት ተመተው ደማቸው መፍሰሱ የተማሪዎችን የተቃውሞ እንቅስቃሴ ከግቢ ወደ አደባባይ እንደሚያሳድገው ተጠባቂ ሆኗል። ዝርዝር መረጃውን ይዘናል። የፋኑ ኃይሎች በሸዋ ደብረ ብርሃን ዙሪያ እና በሸዋ ሮቢት ከተማ ልዩ ዘመቻ ፈጽመዋል። ዘመቻዎቹ አገዛዙን ከፍተኛ ዋጋ ያስከፈሉ፣ በአንጻሩ የፋኑ ኃይሎችን የማድረግ አቅም ያሳዩ ናቸው ተብሏል። የብልጽግና ኮማንዶዎች ክፉኛ የተመቱበትን የደብረ ብርሃን ዙሪያ ውጊያውን ጨምሮ የከተማ ልዩ ኦፕሬሽኑን የተመለከተ የግንባር መረጃ ተሰናድተዋል። በጦርነት ለሚገደለው ለአማራ ህዝብ ዝም አንለም፣ ፍትህ እንፈልጋለን። ይህንን ያሉት የፓርላማ አባሉ ዶክተር ደሳለኝ ጫኔ ናቸው። የአሜሪካ መንግስት በበኩሉ የብልጽግና ጦር ወንጀል የሚያጋልጥ ሪፖርት አውጥቷል። ይህም ሌላኛው መረጃችን ነው። ጦረኛው ብልጽግና የናቅፋ ልክፍት አለበት ሲል ለዘለፈው ለአስመራው መንግስት ያቀረበው የድርድር ጥሪ ጎልቶ እንዲወጣ ፈልጓል። ለዚህም የውጭ ጉዳይ ሚኒስተሩ ንግግር ለብቻ ነጥሎ በቻይና የኢትዮጵያ ኤምባሲ በኩል አቅርቧል። ቻይና የብልጽግና አገዛዝና የአስመራው መንግስት ወታደራዊ ፍጥጫ እንዲረግብ በውስጥ የማግባባት ጥረት ከሚያደርጉት ጥቂት ሀገራት አንዷ ነች። በጉዳዩ ላይ ሰፋ ያለ የመረጃ ትንታኔ አዘጋጅተናል፤ ሰዓቱን ጠብቆ ይቀርበዋል። ሰላም ጤና ስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው በመንግስት ዩኒቨርሲቲዎች የተቀሰቀሰው የተማሪዎች ተቃውሞ አራተኛ ቀኑን ይዟል። በአራተኛ ቀን ውለው የተማሪዎች ንቅናቄ አድማሱን አስፍቶ ጎንደር ገብቷል። በጎንደር ደብረታቦር ዩኒቨርሲቲና ደባርቅ ዩኒቨርሲቲ ተማሪዎች የአገዛዙን ፖሊሲ ተቃውመው ድምጻቸውን አሰምተዋል። በደባርቅ ዩኒቨርሲቲ ተማሪዎች ያነሱት ተቃውሞ ለማፈን የተኩስ እሩምታ የከፈተው አገዛዙ ሶስት ተማሪዎችን ማቁሰሉ ታውቋል። አንደኛው ተማሪ ያጋጠመው የመቁሰል አደጋ አሳሳቢ በመሆኑ ለከፍተኛ የሕክምና እርዳታ ወደ ጎንደር ዩኒቨርሲቲ ሪፈራል ሆስፒታል መላኩን የአካባቢ ምንጮች ጠቁመዋል። የጣና የደባርቆ ኪሎች ያደረሱን ተጨማሪ መረጃ እንደሚያሳየው የተማሪዎቹ ተቃውሞ የጀመረው ገና ከጠዋቱ ነው ያሉ ሲሆን ተማሪዎች ሰላማዊ በሆነ መንገድ ያገዛዙን አዲሱን ፖሊሲ እንደተቃወሙ ተቃውሟቸውንም በሰለጠነ መንገድ ከመግለጽ ውጭ ይህ ነው የሚባል እንቅስቃሴ ሳያደርጉ የተኩስ ሩምታ እንደተከፈተባቸው ገልጸዋል። በአሁኑ ሰዓትም በከተማው መግቢያ ላይ በሚገኘው የዩኒቨርሲቲው ግቢ ማንም መውጣትና መግባት እንዳይችል በመከላከያና አርማ ብተና ኃይሎች የተዘጋ መሆኑን የገለጹት ምንጮች በከተማው በርካታ የጸጥታ ኃይል እንዲሰማራ መደረጉን ገልጸዋል። አራተኛ ቀኑን የያዘው የተማሪዎቹ ተቃውሞ ባምቦ፣ አሪሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡ፣ ዲላና ድሬዷ ወለጋ ዩኒቨርሲቲዎች በመማር ላይ ያሉ ተማሪዎች በቀዳሚነት ተሳታፊ ሲሆኑ በትግራይ የአክሱም ዩኒቨርሲቲ ተማሪዎች ድምጻቸውን ማሰማታቸውን ትላንት መዘገባችን ይታወሳል ። በአራተኛ ቀን ብሎ ጎንደር የገባው የተማሪዎቹ ተቃውሞ ጎንደር፣ ደባርቅ ዩኒቨርሲቲ ራሳቸውን መከላከል የማይችሉ ተማሪዎች በጥይት ተመተው ደማቸው መፍሰሱ የተማሪዎቹን የተቃውሞ እንቅስቃሴ ከግቢ ወደ አደባባይ እንደሚያሳድገው ተጠባቂ ሆኗል። አድማጮች ተመልካቾቻችን፣ በዚሁ ወደ ግንባር መረጃዎቻችን እናመራለን። የፋኖ ኃይሎች በሸዋ ደብረ ብርሃን ዙሪያና በሸዋ ሮቢት ከተማ ልዩ ዘመቻ ፈጽመዋል። ዘመቻዎቹ አገዛዙን ከፍተኛ ዋጋ ያስከፈሉ፣ በአንጻሩ የፋኖ ኃይሎችን የማድረግ አቅም ያሳዩ ናቸው ተብለዋል። የአፋር ሸዋ ጠቅላይ ግዛት እዝ የአርበኞች ጦር ታደለ ወርቁ ብርጌድ ቃኚዎች ሸዋ ሮቢት ከተማ ቀበሌ ስድስት ላይ የተሳካ ኦፕሬሽን መስራታቸውን የገለጸው እዙ በጥቃቱ ኢላማ የነበሩት የልዩ ዘመቻዎች እዝ ኮማንዶዎችንና የጥምር ጦሩ አባላት መሆናቸውን ገልጸዋል። ሸዋ ሮቢት ከተማ አስተዳደር ቀበሌ ስድስት ቆቦ ድልድዩ ማኬላ ላይ በነበሩ የአገዛዙ ኃይሎች ላይ በፈጸመው ማጥቃት አምስቱ ወዲያውኑ ሕይወታቸው ሲያልፍ ቁጥራቸው በውል ያልታወቀ ደግሞ መቁሰላቸው ታውቋል። አየር ወለድ ኮማንዶና አማራን በመካድ ለስርአቱ ያደሩ ጥምር ጦር የሚባሉ የአካባቢ ሚሊሻዎችንና አመራሮችን እየተከታተለ በመደበኛ ውጊያና በልዩ ዘመቻ ጥቃት በመፈጸም ላይ የሚገኘው አፋር ሸዋ ጠቅላይ ግዛት እዝ በሶስት ቀናት ውስጥ ለሁለተኛ ጊዜ በሸዋሮቢት ከተማ የልዩ ዘመቻ ጥቃት መፈጸማቸው የፋኖ ኃይሎችን የማድረግ አቅም ያሳየ ነው ተብሏል። የዛሬውን ልዩ ዘመቻ የመሩት የአፋር ሸዋ ጠቅላይ ግዛት እዝ አርበኞች ጦር ታደለ ወርቁ ብርጌድ ቃኞች መሆናቸው ታውቋል። በተመሳሳይ የግንባር መረጃ በዚሁ ሸዋ ቀጠና ተጉለት ና ቡልጋ አውራጃ ደብረ ብርሃን ዙሪያ ጉዶ በረት በተሰኘ ቦታ የፋኖ ኃይሎች በሰነዘሩት ማጥቃት ከአስራ ሰባት በላይ የልዩ ዘመቻዎች የኮማንዶ አባላት መሞታቸውን ቁጥሩ በውል ያልታወቀ ደግሞ መቁሰሉን አፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር አስታውቋል አስታውቀዋል። በዚያው ደውጊያ በርካታ ያለ መሊሻ ፖሊስና አርማ ብተና ኃይል ለሽፋን ተሰማርቶ በተመሳሳይ ከፍተኛ ኪሳራ እንደደረሰባቸው የሚያሳየው የግንባር መረጃው ተጨማሪ ኃይል ከደብረ ብርሃን ና ከጣርማ ብር መጥቶ ከሞት የተረፈ ቁስለኛውን በሁለት መኪና ጭኖ ወደ ደብረ ብርሃን ገብቷል ሲል የውጊያውን ዝርዝር መረጃ ለጣቢያችን አድርሰዋል። ይህ ስኬታማ ኦፕሬሽን የተመራው በደጃች ተሰማ እርገጥ የክፍለ ጦር የፋኖ ኃይሎች መሆኑን ኮሩ አስታውቋል። በአንድ አውደ ውጊያ ብቻ ከአስራ ሰባት በላይ የአየር ወለድ ኮማንዶዎቹን ህይወት እየገበር ያለው አገዛዙ የሸዋ ምድር ረመጥ ሆኖበታል ያሉት የፋኖ አመራሮች በመደበኛ ውጊያና በልዩ ዘመቻ የሚያደርሱትን ጥቃት ሰዓትና የአየር ንብረት ሳይገድበው እስከ ዘላቂ ድል ድረስ እንደሚቀጥል አረጋግጠዋል። በጦርነት ለሚገደለው ለአማራ ህዝብ ዝም አንልም፣ ፍትህ እንፈልጋለን። ይህንን ያሉት የፓርላማ አባሉ ዶክተር ደሳለኝ ጫኔ ናቸው። የአሜሪካ መንግስት በበኩሉ የብልጽግናን ጦር ወንጀል የሚያጋልጥ ሪፖርት አውጥተዋል። የብልጽግናው አገዛዝ የጦር ወንጀሎች በዓለም አቀፍ ሚዲያዎችና ተቋማት በመጋለጥ ላይ ነው። ቢቢሲ በአማርኛና በእንግሊዝኛ ቋንቋ ያስነበበው የምርመራ ዘገባ የኦህዴድ ብልጽግና በአማራ ህዝብ ላይ የፈጸመውን ጦር ወንጀልና ዘር ማጥፋት ያጋለጠ ሆኗል። ጉዳዩ ከዚህም በላይ በገለልተኛ አካላት ምርመራ ተካሂዶበት ወንጀለኞች ተጠያቂ እንዲሆኑና ህዝባችንም ፍትህ እንዲያገኝ መስራት ይጠይቃል ያሉት የፓርላማ አባሉ ደሳለኝ ጫኔ የቢቢሲን የምርመራ ሪፖርት ተመርኩዘው መልእክት አስተላልፈዋል። ደሳለኝ በመልእክታቸው ቢቢሲ የቀረበው ሪፖርት በአማራ ህዝብ ላይ እየደረሰ ያለውን አስከፊ ጦርነት በግልጽ ያመላከተ ነው ብለዋል። የምርመራ ሪፖርቱ የአማራ ህዝብ እያሳለፈ ያለውን የመከራ ጊዜ በትክክል የሚያሳይ መሆኑን የገለጹት የፓርላማ አባሉ ቀጠል አድርገውም በዚህ ማቆሚያ ባጣ ጦርነት ርነት ንጹሃን አማራዎች እየተገደሉ ዝም ማለት አንችልም። ዝም ልንል አይገባም። እንደ አንድ ህዝብ ተመራጭነቴ የሚፈጸመውን ግፍ እንዲቆም እጠይቃለሁ ብለዋል። አያይዘውም በአማራ ላይ የተፈጸመው የጦር ወንጀል በገለልተኛ አለም አቀፍ ተቋማት ምርመራ ተደርጎ ተጠያቂነት እንዲኖር ጥሪ አቅርበዋል። የቀውሱ መውጫ መንገድ የችግሩን መሰረታዊ ምክንያቶች መለየት፣ የአማራ ህዝብ ጥያቄዎችን እውቅና መስጠት መሆኑን ከጠቆሙ በኋላ ፍትህ እንፈልጋለን በማለት መልክታቸውን ደምድመዋል። በሌላ በኩል የአሜሪካ መንግስት የብልጽግናን ጦር ወንጀል የሚያጋልጥ ሪፖርት አውጥቷል። የአሜሪካ መንግስት በዓመታዊ ዓለም አቀፍ ሪፖርቱ ላይ በኢትዮጵያ ጉዳይ የብልጽግናን ጦረኝነት አካቷል። በሪፖርቱ ላይ ብልጽግና ህጻናትን በግዳጅ ይዞ ለውትድርና አገልግሎት እየመለመለ መሆኑ ተጋልጧል። የአሜሪካ መንግስት ብልጽግና የጦር ወንጀል አካል የሆነው ህጻናትን ለውትድርና አገልግሎት በግዳጅ የመመልመል ድርጊቱን እንዲያቆምና በመንግስታዊ መዋቅር በውትድርናና ጸጥታ ስራ ተሰማርተው የሚገኙ ህጻናት እንዲለቀቁ ጠይቋል። የመንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የስር ቅጣትን የሚጨምር ጥብቅ እርምጃ እንዲወሰድም ሪፖርቱ ጠይቋል። የብልጽግናው አገዛዝ ግን መጠነ ሰፊ አስገዳጅ ወታደራዊ አፈሳ በማካሄድ የጦርነት ፖሊሲውን አጠናክሮ ቀጥሏል። በአሁኑ ሰዓት በሀገሪቱ የሚገኙ ወታደራዊ ማሰልጠኛዎች በሙሉ በአስገዳጅ ሁኔታ የታፈሱ ወጣቶች ወታደራዊ ስልጠና እየወሰዱ ይገኛሉ። አብዛኞቹ ሰልጣኞች ያለፍላጎታቸው የታፈሱ ከመሆኑም በላይ ላይ እድሜያቸው ለጦርነት ያልደረሱ መሆኑ የጉዳዩን አሳሳቢነት ጨምሮታል። ብልጽግና ለአስመራ የድርድር ጥሪ ማቅረቡ አነጋጋሪ ሆኗል። ጦረኛው ብልጽግና ለአስመራው መንግስት የድርድር ጥሪ ጎልቶ እንዲወጣ ፈልጓል። ለዚህም የውጭ ጉዳይ ሚኒስተሩ ንግግር ለብቻ ነጥሎ በቻይና የኢትዮጵያ ኤምባሲ በኩል አቅርቧል። የሚኒስተሩ ንግግር በኤምባሲው ይፋ ገጽ በኩል እንደ ጥሪ ከመቅረቡ አንድ ቀን ቀደም ብሎ የኤርትራ መንግስት በማስታወቂያ ሚኒስተሩ በኩል በሰጠው ምላሽ የብልጽግና ገዢዎች በእንግሊዝኛና በአማርኛ የሚናገሩት እርስ በርሱ የሚጣረስ መሆኑን በመጥቀስ ትክክለኛው የብልጽግና ጦረኛ ባህሪም በአማርኛ እንደሚገለጽ አመላክቶ ነበር። ይህም ሆኖ ለዲፕሎማሲው ማህበረሰብ በእንግሊዝኛ ጦረኛ እንዳልሆነና የኤርትራን መንግስት ከእሱ በተቃራኒው ጦረኛ አድርጎ እየከሰሰ ያለው ብልጽግና ከአስመራው መንግስት ጋር ለመነጋገር ዝግጁ መሆኑን አስታውቋል። በጉዳዩ ላይ ዓለም አቀፍ ማህበረሰብ ጣልቃ ገብቶ እንዲያሸማግልም ብልጽግና ጠይቋል። በቻይና የኢትዮጵያ ኤምባሲ በኩል የተላለፈው ዳግም እንዲቀርብ የተደረገው ይህ የብልጽግና እንደራደር ጥሪ ዓለም አቀፍ ማህበረሰብ በኤርትራ መንግስት ላይ ጫና በማሳደር ከጦር ጸባጫሪነቱና ከህገወጥ ተግባራቱ በመቆጠብ በቅን ልቦና ወደ ድርድር የሚገባበት ሁኔታን ማበረታታት ይገባል የሚል ይዘት አለው። ከጥቂት ቀናት በፊት ቻይናዊው የተባበሩት መንግስታት ድርጅት የአፍሪካው ቀንድ ልዩ መልእክተኛ ጉዋንግ ኮንግ ወደ አስመራ በማ አምራት ከፕሬዚዳንት ኢሳያስ አፈወርቂ ጋር ከመከሩ በኋላ ብልጽግና በቻይና የኢትዮጵያ ኤምባሲ በኩል የውጭ ጉዳይ ሚኒስተሩ ንግግር በጽሑፍ መልኩ ዳግም እንዲቀርብ መደረጉ ግልጽ የድርድር ጥሪ መቅረቡ የተለየ ትኩረት ስበዋል። ልዩ መልእክተኛው ከፕሬዚዳንት ኢሳያስ ጋር በቀጠናው ጉዳይ ውይይት ማድረጋቸው ይታወሳል። ኢሳያስ በተመድ ላይ ከፍተኛ ቁጣና ወቀሳ መሰንዘራቸው አስመራ ድረስ ሂደው የተረዱት ቻይናዊው የተባበሩት መንግስታት ድርጅት ልዩ መልእክተኛ በአስመራ በተመለሱ በሳምንት ልዩነት ውስጥ ብልጽግና በቤጂንግ የኢትዮጵያ ኤምባሲ በኩል ያንኑ የድርድር ጥያቄ ድጋሚ ማቅረቡ ፖለቲካዊ ትርጉም ይዘዋል። የብልጽግናው አገዛዝና የአስመራው መንግስት ወታደራዊ ፍጥጫ እንዲለዝብና የውስጥ ንግግሮች እንዲጀምሩ ጥረት ሲያደርጉ ከ ቆዩ ሀገራት አንዷ ቻይና ስትሆን ብልጽግና በውጭ ጉዳይ ሚኒስተሩ በኩል የቀረበውን ጽሁፍ የንደራደር ጥያቄ ይዘት በማላበስ በዚያው በቻይና በሚገኘው የኢትዮጵያ ኤምባሲ መሆኑ ጉዳዩ የበለጠ ትኩረት ስበዋል። ይህ ዜና እስከ ተጠናቀረበት እለት ድረስ በኤምባሲው የኤክስና ትዊተር ገጾች ላይ የውጭ ጉዳይ ሚኒስተሩ የጽሁፍ ንግግር ተጠቅሶ ዳግም በተሰራጨው የብልጽግና የንደራደር ጥሪ ላይ የአስመራው መንግስት ምላሽ አልሰጠም። የናቅፋ ልክፍት ወይም ናቅፋ ሲንድረም በሚል ለአቅመ መንግስትነት አልበቃህም በሚል በብልጽግናው አገዛዝ ዘለፋ የተፈጸመበት የአስመራው መንግስት የኢትዮጵያን ችግር ገዢው ኃይል ከሚከተለው የአመራር ብልሹነት ጋር አያይዞ ከብሔር ፖለቲካ ቀውስ ያልወጣች ሀገር በሚል ወቀሳ በመሰንዘር ላይ ነው። ከወቀሳው ባሻገርም የብልጽግናን ጦረኝነት እንደተረዳ የሚገልጸው የአስመራው መንግስት በጉዳዩ ላይ ወታደራዊ ዝግጅትና ዲፕሎማሲያዊ ትግል እያደረገ መሆኑ ይታወቃል። የአስመራ ዲፕሎማቶች ባልተገመቱ የአካሄድ ስልቶች ዲፕሎማሲያዊ ትግል ላይ በርትተው ታይተዋል። ባለፈው መስከረም ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ለመሳተፍ ወደ ኒውዮርክ አቅንተው የነበሩት የውጭ ጉዳይ ሚኒስተር ኦስማን ሳልህ ከጉባኤው ጎን ለጎን ከፕሬዚዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ጋር መምከራቸው ይታወሳል። ይህም አንደኛው የተግሎ ማሳያ ሆኖ ይጠቀሳል። በአፋር ክልል ሁሉም የጸጥታ አመራሮች አስቸኳይ ስብሰባ መቀመጣቸው ተሰምተዋል። የአፋር ክልል የጸጥታ አመራሮች ፖሊስ፣ ሚሊሻ፣ የመረጃና የደህንነት ሰዎች በዋና ከተማዋ ሰመራ አስቸኳይ ስብሰባ መቀመጣቸውን የሚጠቁም መረጃ ወጥተዋል። ስብሰባው ለሶስት ቀናት የሚካሄድ ሲሆን የስብሰባው መወያያ አጀንዳም በሁለት አውድ ሊታይ እንደሚችል በመረጃው ላይ ተመላክቷል። አንደኛውና ቀዳሚው ጉዳይ የትኩረት ማዕከል ከሆነው አሰብ ጋር የተያያዘ ነው። ሁለተኛው ከቀጠለው የህወሓት የጦርነት ዝግጅትና ወታደራዊ እንቅስቃሴ ጋር የተያያዘ ነው። ሁለቱንም ጉዳዮች ነጣጥለንም አጣምረንም ስንመለከታቸው አፋር ለድንበር ተሻጋሪ ጦርነት ጦር ሜዳ መሆኑን ይጠቁማሉ። ብልጽግና ለአሰብ ጦርነት አፋር ክልልን ዋና ማዕከል ማድረጉን ተከትሎ በቀጠናው ከፍተኛ ውጥረት ተፈጥሯል። ለተደጋጋሚ ጊዜ በተመሳሳይ ጉዳይ ማለትም አሰብ የአፋር ክልል ሰባተኛ ዞን ትሆናለች በሚለው የብልጽግና የጦርነት ማዋለጃ ስልት ላይ ሁሉም የክልሉ የጸጥታ አመራሮች መምከራቸው ይታወሳል። በዚህኛው ስብሰባ የአፋር ክልል ፖሊስ፣ የልዩ ኃይልና የሚልሻ አመራሮች፣ የጸጥታና የመረጃ ሰዎች በሰመራ ከተማ በቀዳሚነት የሚመክሩት በአሰብ ጉዳይ ስለመሆኑ ተመላክተዋል። በአፋር ሁሉም የጸጥታ አመራሮች አሰብ የአፋር ክልል ሰባተኛ ዞን መሆኗን አውቀው እራሳቸው ለትግል እንዲያዘጋጁ መመሪያ ተሰጥቷቸዋል። ከዚህ ቀደም በተመሳሳይ መልኩ በተካሄደ አንድ ስብሰባ ላይ የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቤሊኤ አህመድ አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ማለታቸው ይታወሳል። የክልሉ ፖሊስ ኮሚሽነር ይህንን የተናገሩት እንዳሁኑ ከአፋር ክልል ዞኖችና ወረዳዎች የተውጣጡ የፖሊስ አመራሮች አባላትና ሌሎች የብልጽግና ባለስልጣናት ስብሰባ በተቀመጡበት መድረክ ላይ ነው። አሰብን የአፋር ክልል ሰባተኛው ዞን እናደርጋታለን ያሉት ፖሊስ ኮሚሽነሩ አሰብን ለማስተዳደርና ለተያያዥ የጸጥታ ጉዳዮች ዝግጅት ማድረግ አለብን ሲሉ ለክልሉ ፖሊስ አመራሮች አባላት እንዲሁም ሌሎች የመንግስት ባለስልጣናት መልእክት ማስተላለፋቸውን ተከትሎ ተቃውሞ ገጥሟቸዋል። ከተቃውሞም በላይ ወደ ትጥቅ ትግል የገቡ አሉ። ከእነዚህ ውስጥ የአፋር ክልል ፖሊስ አባላት በኤርትራ የትጥቅ ትግል እንቅስቃሴ ላይ የሚገኙ የአፋር ተቃዋሚ ኃይሎችን መቀላቀላቸው በማሳያነት ይጠቀሳሉ። እንዲያም ሆኖ ብልጽግና የአሰብን አጀንዳ ሁሉም የአፋር ክልል የጸጥታ ባለስልጣናት ውይይት እንዲያደርጉበት በድጋሚ ትዕዛዝ አውርዶ ስብሰባው ከትናንት ጀምሮ እየተካሄደ መሆኑ ተሰምተዋል። የጸጥታ ባለሥልጣናቱ በዚህኛው ስብሰባ ከተለመደው መወያያ አጀንዳ በሁለተኝነት የተጨመረላቸው የህወሓት የጦርነት ስጋት ነው። ህወሓት በቅርቡ በአፋር ክልል ከስድስት በላይ መንደሮችን መቆጣጠሩን ተከትሎ ውጥረቱ ከፍ ብሎ ቀጥሏል። በጉዳዩ ላይ በሰመራ ከተማ በጥብቅ እየተመከረበት ይገኛል። የብልጽግና አገዛዝ በክልሎች ደረጃ እስካሁን የአማራና የአፋር ክልሎች የጸጥታ አመራሮች በጂኦፖለቲካዊ ጉዳዮች ዙሪያ ግንዛቤ መፍጠር በሚል ድንበር ተሻጋሪ ጦርነት ቅስቀሳውን ያካሄደ ሲሆን፣ በመቀጠል የሌሎች ክልል የጸጥታ አመራሮችን በጉዳዩ ላይ እንደሚያወያይ ይጠብቃል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። ጦርነቱን በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ሲሉ የብልጽግናው ጄኔራል ዘውዱ በላይ ተናግረዋል። ጀነራሉ ይህንን ንግግራቸው በአንድ ወር ውስጥ ሁለተኛ ወታደራዊ ዛቻ ሆኖ ተመዝግበዋል። የአስመራው መንግስት ጠንካራ ምላሽ የሰጠባቸው የማዕከላዊ እዝ አዛዥ ሌተና ጀነራል ዘውዱ በላይ በሌላ ወታደራዊ ዛቻ ተከስተዋል። ጀነራሉ ጠላቶቻችን ለማይቀረው ጦርነት በሚል አቋም ሲዘጋጁ እኛ የምንዘጋጀው ጦርነትን ለማስቀረትና ጦርነት ካጋጠመም በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ሲሉ በቅርቡ ለትልቅ ጉዳይ ተዘጋጅተናል እረፉልን ያሉበትን አውድ አጠናክረዋል። ሰላምና ጦርነት የተምታታባቸው የሚመስሉት የብልጽግናው ጄኔራል ሰራዊታችን የሚሰለጥነው ለሰላም ነው፣ ውጊያን ማንኛውም ኃይል ማሰብ እንዳይችል ለማስተማር ነው። አሁን ላይ ሰላም ጠል ቡድኖች ለማይቀረብ ውጊያ እንዘጋጅ በሚል መርህ የሚዘጋጁ አካላት በቀጥታ ከማን እንደሚዋጉ የሚያውቁ ቢሆንም እኛ የምንጠብቀው ሀገር የቆምነለት ህዝብና የተሰጠን ተልዕኮ አለ ሲሉ ተሰምተዋል። ጀኔራሉ እንዲህ ባለመልኩ የሚያሰሙት ፕሮፓጋንዳና የሚጎስሙት የጦርነት ነጋሪት ሀገር የሚያጠፋ ህዝብ የሚገድል መሆኑ የአደባባይ ሚስጥር ነው። ሌላው የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው ያሉት ጀኔራሉ በአነስተኛ ኪሳራና በአጭር ጊዜ ውስጥ የሚፈለገውን ግብ መምታት የሚያስችል አቅም ለመታጠቅ ዝግጅት ማድረጋቸውንም አያይዘው ጠቅሰዋል። ጀኔራል መኮንኑ ወታደራዊ ይዛቸውን ያስተጋቡት በጋሻ ኮር ስልጠናቸውን ሲከታተሉ የነበሩ ሻለቆች የምርቃት መርሃ ግብር በተከናወነ እንደሆነበት ዕለት ተገንተው ነው። ከዚህ ወታደራዊ ዛቻቸው አንድ ቀን ቀደም ብሎ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል በቀደመ ወታደራዊ ዛቻቸው ላይ ተመርኩዘው ምላሽ ከሰጡባቸው የብልጽግና የጦርነት ፖሊሲ አስፈጻሚዎች መካከል ጀኔራል ዘውዱ በላይ አንዱ መሆናቸው አይዘነጋም። ጀኔራሉ የተናገሩትን ንግግር በማስታወስ ወደ ተከታዩ ዜና ወጃችን እናመራለን። እንተዋወቃለን እኛ ልታታሉልን አትችሉም ዛሬ ሰማንያ ሶስት አይደለም ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ እናንተ አኩረባሰሩ ዝም ብለና ነው። በኦህዴድ ባለስልጣናት ላይ አዲስ ትዕዛዝ ወርዷል። ትዕዛዙ ባለስልጣናቱ በቁጥጥር ስር እንዲውሉ ይጠይቃል። ከሰሞኑ አብይ አህመድ ደህንነቶችንና ወታደራዊ አዛዦችን በዝግ ሰብስበው ከመከሩ በኋላ የብልጽግና ገዢዎች የውስጥ ሽኩቻ ከወትሮ ጨምሮ ታይተዋል። ጠቅላይ ሚኒስትር ከደህንነቶችና ወታደራዊ አዛዦች ጋር በምን ጉዳይ እንደመከሩ ለጊዜው የታወቀ ነገር የላም፣ በውጤቱ ግን መወያያ አጀንዳው ተገምተዋል። ለብልጽግና ስልጣን አደጋ በተባሉ አመራሮች ላይ እርምጃ እንዲወሰድ ከጠቅላይ ሚኒስትሩ አገዛዝ መመሪያ ወርዷል። መመሪያው በኦሮሚያ ክልልና በአዲስ አበባ የሚገኙ የጸጥታ አመራሮችና የፖለቲካ ባለስልጣናት ህጻናት የብልጽግና ሚስጥር በማውጣት ተገምግመው በቁጥጥር ስር እንዲውሉ ያዛል። በትእዛዙ መሰረት በአዲስ አበባ የሚገኙት የኦህዴድ ባለስልጣናት በፌዴራል ፖሊስ፣ በኦሮሚያ ክልል የሚገኙት ደግሞ በኦሮሚያ ፖሊስ በኩል በቁጥጥር ስር ይውላሉ። በብልጽግና እንዲያዙ ማደኛ የወጣባቸው ባለስልጣናት ስማቸው ባይጠቀስም የብልጽግናን ገመና አጋልጣቸዋል በሚል ነው የሚያዙት። የብልጽግና ሚስጥር ለነጀዋር መሐመድና ሌሎች የብልጽግና ተቃዋሚዎች አሳልፈው በመስጠትና ከእነሱም ጋር በድብቅ እየሰሩ ይገኛሉ የሚለው የኦህዴድ ገዢዎች ግምገማ የውስጥ ሽኩቻውን ጨምሮታል። በሌላ በኩል ጠቅላይ ሚኒስትሩ ሽመለስ አብዲሳ ከምርጫ በኋላ በወለጋ ሰው እንደሚተካ መናገራቸውን ተከትሎ እነ ሽመለስ ሚዛናቸውን ለማስጠበቅ ቡድናቸውን በማጠንከር ላይ መሆናቸው ተሰምተዋል። እኔ የኦሮሞ ዋርካነኝ የሚሉት አቶ ሽመለስ አብዲሳ ከሸዋ ኦሮሞ በኩል ሌላ ራሱን የቻለ አደገኛ ቡድን መፍጠራቸውን የሚጠቁም መረጃ ሲወጣ ቆይተዋል። በአውራጃዊነት ፖለቲካ በብርቱ የሚፈተነው የኦህዴድ ብልጽግና የውስጥ ሽኩቻ ከሌሎች የኦሮሞ ኃይሎች ጋር ካለበት ግብግብ እኩል የውስጥ ትግሉ ከፍ ያለ እንደሆነ ምንጮች ይጠቁማሉ። ኦህዴድ በውስጡም ቢሆን በገንዱማ የሚፈተን መሆኑ አውራጃዊ ክፍፍሉን የታሪክ መሠረት አስዞታል። የባሬንቱና ቦረና ልጆች መገዳደልን ተመርክዞ እርግማን የሚል አፈ ታሪክ ያለው ገንዱማ በወንዜነት የተመራ የጎንዮች ትግል መሆኑ ይወርስ አሁንም ድረስ በዘለቀው የኦሮሞ ኃይሎች የውስጥ ሽኩቻ ጎልቶ ይታያል። በስልጣን ላይ ባሉበት በዚህ ጊዜም የወንበሩ ጉዳይ አውራጃዊ ቡድንተኝነት መፍጠሩን እንደቀጠለ ነው። ሽመለስ አብዲሳ ስልጣናቸውን ለማስቀጠል የሚያደራጁት ቡድንም ሸዋን ማዕከሉ ያደረገ ወታደራዊ መረጃና የፖለቲካ ኃይል ያለው ከመሆኑም በላይ በቢሮክራሲ ማህበራዊ ተቋማትና ኢኮኖሚ ዘርፎች እስቴት ካፕቸር ልምድ በፍጥነት ያሳደገ መሆኑ ቡድኑን በቀላሉ የማይታይ እንዳደረገው አቅሙም መፈንቅለ መንግስት እስከ መፈጸም የሚደርስ እንደሆነ የውስጥ ምንጮች ይጠቁማሉ።